ቀጣይ እሺ፣ ቢላ ላሳይም፣ ከስራ አደርጋለሁ። ከዚህ በኋላ ምን ይበላ? ምን ይበላ? ምን ይበላ? ዩዘር፣ ዩዘር፣ ዩዘር፣ ዩዘር ቴንኪው። ምን ይበላል? ለኔ ጌታ ምን ብበላ ያስደስታል? ምን ሲበላ ደስ ይላል? አንጀት ውስጥ የሚያስደስት ነገር ምን ይበላ? ምን ይበላ? ውዴ ምን ይበላ? ዛሬማ ስራችንን ተጋፉ ብለው የሚመጡ ሰዎች ብዙ አሉ፣ ከዩቲዩብ ጀምሮ። ምን ይበላ ምን ይበላ ዩዘር ምን አለ ዩዘር ምን አለ ዩዘር የጻፈውን ይኸውልኝ። ኖ ኖ ኖ ድራገን ፍሩት ይጨምራል። ዋጋው 3000 3000፣ ውዶቼ ድራገን ፍሩት ዋጋው ይጨምራል። ምን ይበላ ውዴ ምን ይበላለ። ኖ ኖ ሙዝ አላለም፣ ጋይስ ሙዝ አላለም ልጁ ይጻፍ። ኧረ ሞዲሬተሮች እያያችሁ ስራ አታበላሹብኝ። ስራ ታበላሽ ነው፣ ሞዴሬተር። ዩዘር ምን ይበላል? ለኔ ጌታ ጻፈ ወራ ሚለን አለ ምን ይበላል? አረባኪ ጻፊ ጥቁ። ከዚህ ሁሉ ሰው እንዴት ነው እስኪ፣ አትጻፉ ሌሎቻችሁ። በማርያም ምንድነው ብያለኝ? በቃ ጋይስ፣ ምንም ሊጽፍ አልቻለም። ኦ አየሁት መሰለኝ አየሁት። አይ ቲንክ እናንተ ሁሉ ነው ያዩት። ማንጎ ብሏል። ማንጎ ማንጎ ማንጎ ቢልም ብሏል። አይ ማንጎን አልቆርጠው አሳየው። ይቅርታ ይቅርታ፣ ማንጎን አልቆርጠው ማንጎ

ምን ይበላል? ሳራን ጠይቁልኝ። ሄቨን ከዛን ዲው ሹን ማማ እናት ምን ይበላል? ሳራ ምን ይበላ ብላለይ ሳርዬ የኔ ፍቅር ምን መድገምን ትችላላችሁ፣ መብታችሁ ነው። ያልተበላ መብላት ትችላላችሁ። ሳርዬ ምን ይበላልሽ ውዴ? አ ይጨምራል ሳራዬ ይሄዱ ይከባሉን ጠየቅሽ። ቀይሪ ዲ አንድ ሺ ነው ሰጠሹ ሎሚ ሎሚ፣ ቃሪያ፣ ጅንጅብል ይወደዳሉ። ዴ ይወደዳል፣ ይወደዳል። ሎሚ ይወደዳሉ። ዴ ውይ ሶስቱ ነገር አብረው ነው ያሉት። ሶስቱ ጅንጅብል፣ ቃሪያ አይሆንም ጋይስ። ሎሚ አንድ ላይ ይወደዳሉ። ዴ ይወደዳል። ሌላ ቃሪያና ሎሚ ምናምን ይወደዳል። ሌላ ሶፊ ሶፊ ሀገሬ ልጅ ቀይሪ ሳርዬ ሶፍዬ ሶፍዬ ስራ መጥቷል ጋይ ሶፍዬ ምን ይበላልሽ? ከሶስቱ በስተቀር ሌላው አንዳንድ ሺ ኮይን ነው። አንዳንድ ቲማቲም ከጨመራችሁ ይወደዳል። ቲማቲም ቤቢ ላይሆን ነው ጋይስ ቲማቲም ቤቢ ላይሆን ነው። ልደፉኝ ካልሆነ ነው በስተቀር ደስ ያላችሁ ሮማንም አለ። ቆይ ልቁረጠው ልታዩት። አልቻላችሁም ሮማኑ? ይሄማ በገጀራን የሚቆረጠው ይሄ ሮማን አይደለም ጋይስ ይሄ ይሄ ሮማን ተሰማ ይኸው አለ ጋይዝ አለ አለ። ስራ እስኪመጣ ድረስ ኦኬ ዋተርሜሎን ምን ብላለች? ዋተርሜሎን ሹገር አማሉ ዱም ፍሩት ነው፣ ግን ያላችሁት ያላችሁ እስካሁን ድረስ ግን ኢስ ኦኬ እሺ፣ እሺ ወዲሽ እበላለሁ ብለሽ ነው እበላለሁ ነሽ ሁለት ሀባብ ጠብቅሽ። አንቺም ሀባብ ነው የምትፈልጊው? ኦ ቢሎ ሳርዬና ሳርዬና ሶፊ አንጀታችሁ እርከት ደሰት እንዳለው ያስታውቃል። ውዶቼ ተደስታችኋል። ይብላችሁ ነው ተደፍቼ ጋር ስ ስራ የምትፈልጉት ምግብ አለ። የምትፈልጉት ፍሩት አለ። የምትፈልጉት አናናስ የሚፈልግ አናናስ አለ። ሙዝ አለ። አፕል አለ። ደስ ያላችሁ ፒች አለች። ጋይስ ቻ አትታይም። ፒች አለ። ፒች እንድበላላችሁ የምትፈልጉ ፒች አለ። ማንጎ አለ። የፈለጋችሁት አለ ላችሁ። ስትሮበሪ አለ። ጋይስ ድራገን ፍሩት የፈለጋችሁት አለ። ይሄንን ቢልን ብቻ ብላችሁ አንዳንድ ቆይ፣ ሎሚ፣ ቃሪያ፣ ዝንጅብል ፈራችሁት። ለምን እንደሆነ ባላትም

ስራ ላይ ነኝ። ስራ ላይ ነኝ። በኋላ ጸደው አለ። ስራ ላይ ነኝ። በኋላ ይጸዳል። በኋላ ይጸዳል። በኋላ ይጸዳል። ስራ ላይ ነኝ። ቃሪያ ቢልም ቤታዮ እንቁላል አለ እንዴ? ያሳደገን እንቁሌ እንቁሌ አለች። ጋይስ እንቁሌ አለች። እንቁሌ አለች። እንቁሌ አለች። ጋይስ እንቁሌ አለች። እንቁሌ አለች። ስም የለም፣ ስም የለም። ግን እኔ ጌታ ፊን አድርጉት። ምን ይበላልክ? ምን ይበላልክ? በዩዘር ነው ዩዘርን ማየት አልችልም። ምን ይበላልክ? ጉዴ ምን ይበላልክ? ምን ይበላልክ? ምን እንድበላል የምትፈልገው? ምን እንድበላል የምትፈልገው? የእኔ ጌታ ምን ይበላ? ኡህ መሞቴ ነው እናንተ ጎዴ ሞላ እህል ሳልበላ ምን አሉ። ምንድነው ቢልኛ ነኝ ምንድነው ቢያለኝ እንቁላል እንቁላል ያለኝ ጋይስ። ምንድነው ጋይስ? ኤግ ኦኬ ኤግ ኦኬ ሙሉ ቢሆን ጥሩ ነበር። ሂሳብ ይጨምራል። ግማሹ ሙሉ እኬሽ ይሄው ይሄው ስፋት ሲመጣጥ ዛሬ በሽታ ሆስፒታል ለሚሄደው ምን ይበላ? እንቁላል አንድ ነው የቀረው። ሳያልቅባችሁ ቶሎ በሉ እንቁላል፣ እንቁላል ሳያልቅ። አንድ እንቁላል የቀረችው እኔ እንድትበይልኝ እፈልጋለሁ። ቤታዬ የምትሉ ቴንኪ ቲንኪ። ውዴ በልብ ማ እንዴት እንቁላል ይበላል? ዋጋው ራሱ ይጨምራል። ሳያልቅ ጋይስ፣ እንቁላሉ አንድ እንቁላል የቀረው። ድገሚ የምትሉ ካላችሁ መድገም እችላለሁ። ደስ ያላችሁን ፍሩት አንዳንድ ሺ ነው። አድሩ አልተበላም። ቁጭ ብሏል? ጎምላላው ቁጭ ብሏል። ጋይስ ጎምላላው የሚያስበላ ማን ነው? ጎምላላውን የሚያስበላ ማን ነው? እኔ እንጃ። ስራ መቷል፣ ስራ መቷል። ውዴ ምን ይበላልሽ? ምን ይበላልሽ? ዌልካም ዌልካም። ምን ይበላልሽ ውዴ? ምን ይበላ ዛሬ? ተቀድጄ አንጀቴ ነው የሚቀደደው ዛሬ ምን ይበላ ውዴ ምን ይበላ ውዴ? ጻፍ እስኪ ጻፍ። የሰጠችው አማናት ፒን አርጓት፣ ፒን አርጓት። ጻፈች መሰለኝ፣ ቋንዴ ላይ አቴንግ ጽፋለች መሰለኝ። ቆይ፣ ወይኔ የሀብታም ነገር አንጀቴን ቢዋለች። ሀብታም እኮ ከባድ ነው እኮ፣ ሀብታም እኮ ከባድ ነው። የእኔ እናት፣ የእኔ ሽቅርቅር፣ አንቺ እኮ ማለት መልክ፣ መልካም ለሁሉ ሲመጣ የምታስተናግጂ፣ ከቤትሽ እህል የማይጠፋ፣ ኑሮሽ የተሟላልሽ እኮ፣ የእኔ ማር፣ የእኔ ፍቅር እንደቴን ቢብ እኔ እንዴ ያጋጥማል ያጋጥማል። እኔ እኮ ብዙ ምግብ እኮ መብላት አቅም አንሶኛል ዘንድሮ። እንኳን ይሄን ጨምሬበት። ምን ይበላ ወደ ፍሬ ሳልመልሰው ነገም ይመጣ ይችላል ተመልሶ። ቀን ላይ ቀን ላይ ሰው በተሰበሰበበት ህዝብ ባለበት ቀን ላይ በደንብ ባገን እንበላለን። እቺ ሙሉ ምን ጨርስ ይመስለኛል። ወይኔ እናት ምን ይበላልሽ? እኔ ፍቅር ምን ይበላ ምን ይበላ ምን ይበላ ስራ ነው ጨዋታ እስኪ ጻፉ ምን እንደምትፈልገው ኪውዬ። በዚያ አይሆንም ውዴ። አንድ አንድ ሺ ኮይን ምን ይበላልሽ? ኡህ ምን ይበላልሽ? ምን አለች? ድራገን ይጨምራል። ድራገን ይጨምራል ኪውዬ። ምን ይበላ? ድራገን ይጨምራል ማሮቼ። ድራገን ፍሩት ይጨምራል፣ ይጨምራል። ወደድ ይላል እኮ ስትገዙትም እሱ ትንሽ ይወደዳል። ይወደድብሻል። ሌላ ውዴ። ሌላ ሌላ ሌላ ልብላ። ድራገን ፍሩት ይወደዳል። ይወደዳል ውዴ፣ ኪዊ ምን ልብላ ውዴ፣ ቤተሰብ ፕላስ ፋሚሊ ፕላስ ምን ይበላ፣ ኪዊ ምን ይበላ? እንደ ሰው ዝም ብሎ እያግበሰበሰ በደረቁ። እኔ እናቴ የምን በደረቁ። ውዶቼ፣ ሰብሪና ጎንደሬዋ፣ አረ ተደራረበብኝ። ቆይ ተረጋ። ውዶቼ ምን ይበላ ምንድና ኮንታክት ስላደረኩ ነው አልታያለኝ። ምን ቢያልሽኝ ውዴ እ ኪዊ የለኝም ጋይስ፣ ኪዊ የለኝም፣ ኪዊ የለኝም። ኪዊ የለኝም ውዴ፣ እግኔ ሌላ ቀን እገዛለሁ። እግ እንቁላል ነው ውዴ። አጻጻፍሽ ምን ይንና ሰብሪና ተቀጥላለች። ኪዊ ምን ይበላ፣ ምን ይበላ ወዴ፣ ከፍላችኋል። የከፈላችሁ ሰዎች ሰብሪና፣ ምን ይበላ። ፓፓያ አለ ጋይስ፣ ፓፓያ አለ፣ ፓፓያ አለ። ያላያችሁት ካለ ፓፓያ አለ ጋይስ። ፒች አለች፣ ፒች አለች፣ አፕል አለ። ደስ ያላችሁ ምን ይበላ። እሺ አለ አለ ውዴ አለ ሰብሪና ምን ይበላል? ጸሐፊ ውዴ ሰብሪና እየከፈለሻለሁ አንድ ሺህ ቆይ ኤክስኪውዝ ሚ ቢ ተደፍቼ ሆስፒታል ዛሬ ውዴ ዊ

እረ፣ ሰብሪና ቶሎ ጻፊ ውዴ። ስራ ስራ ስራዬን እንትና ስትሮቤሪ ስትሮቤሪ ብላለች። እስካሁን ማንም ቢያላለኝም ይኸው ውዴ፣ እንዳንቺ ስትሮቤሪ ያት እንዳንቺ ቂጣም ፈንደስ ያለ እንዳንቺ ፈንደስ ያለች ውዴ